እንደምን ዋላችሁ ለምሽቱ ያዘጋጀናቸውን አጫጭር መረጃዎች ወደ እናንተ እናቀርባለን ትግራይ መሪዋን በኢሜይል ልትመርጥ ጠቅላይ ሚኒስትር አብይ አህመድ ያቀረቡት ጥያቄ ህወሀት ውድቅ አደረገው ህወሀት ዛሬ አመሻሹ ላይ ከአንድ ሰዓት በፊት ባወጣው መግለጫ ጠቅላይ ሚኒስትሩ የትግራይ ጊዜ አስተዳደር ፕሬዚደንት ለመምረጥ የተከተሉት መንገድ የአገሪቱን ህግ ያልተከተለና እንዲሁም በፕሪቶሪያ የተደረሰውን ውል የጣሰ ነው ሲል ውድቅ አድርጎታል ጠቅላይ ሚኒስትር አብይ አህመድ ዛሬ ማለዳ ለትግራይ ማሕበረሰብ አባላት በትግርኛ ቋንቋ ባቀረቡት ጥሪ የትግራይ ጊዜ አስተዳደር የስልጣን ዘመን እንዳበቃ ገልጸው፣ እሱን ለማራዘም ስራዎች እየተሰሩ እንደሆነ በመጠቆም የዚህ ተግባር አንዱ አካል የሆነው የጊዜ አስተዳደሩ ፕሬዚደንት በጥንቃቄ መብረጥ ተግባር ግን የህዝቡ ተሳትፎ ስለሚያስፈልግ ህዝብ በኢሜይል ጥቆማ ያድርግ ሲሉ የጽህፈት ቤታቸውን የኢሜል አድራሻ በማስቀመጥ ጥሪ ማቅረባቸው ይታወሳል። ጠቅላይ ሚኒስትሩ በዚህ መልእክታቸው በፕሪቶሪያ ውል የተቋቋመው የትግራይ ጊዜ አስተዳደር በሁለት ዓመት ውስጥ ተልእኮውን አጠናቅቆ በህዝብ ለተመረጠ አስተዳደር ኃላፊነቱን ማስበከብ ይጠበቅበት ነበር ካሉ በኋላ ሆኖም በተሰጠው የጊዜ ሰሌዳ ተልእኮውን ማጠናቀቅ ባለመቻሉ የጊዜ አስተዳደሩን እድሜ አሻሽሎ ከዚህ ጎን ለጎን ደግሞ አዲስ ፕሬዚደንት መሾም አስፈላጊ ሆኖ ስለተገኘ የክልሉን ጊዜ አስተዳደር ተልእኮ በአግባቡ ሊፈጽሙ ይችላሉ የምትሏቸውን እጩ ፕሬዚደንቶች በኢሜይል ጠቁሙ ብለዋል። ጠቅላይ ሚኒስትሩ ይህንን ጥቆማ ይፋ ካደረጉ በኋላ ይህ ጉዳይ በትግራይ ሊቃን ዘንድ ቀን ሙሉ መነጋገሪያ ሆኖ መዋሉ ይታወሳል። ለዚህ የጠቅላይ ሚኒስትሩ መግለጫ ህዝባዊ ወያነ ሓርነት ትግራይ ማምሻው ላይ በሰጠው ምላሽ ይህ በተናጠል የሚደረግ ድርጊት ተገቢ አይደለም ሲል ውድቅ አድርጎታል። ከፕሪቶሪያ ስምምነት ጋር የሚጋጭ የተናጠል ውሳኔዎችና ተግባሮች ሊቆሙ ይገባል በሚርስ አሁን አመሻሹ ላይ የወጣው የህወሀት መግለጫ የፕሪቶሪያ ውል ከተፈረመ ሁለት ዓመት ተኩል እንደሞላው በማስታወስ ይህ ውል ሳይውል ሳያድር ተፈጻሚ እንዲሆን በህወሀት በኩል ሰፋፊ ስራዎች መሰራታቸውን ያብራራል። ለሰላም ሲባል ትግራይ መሸከም ከሚገባት በላይ ብዙ ግፍና ፈተና ተሸክማ ቆይታለች ያለው መግለጫው፣ በፌዴራል መንግስት በኩል ግን ሳይውሉ ሳያድሩ ተፈጻሚ ሊሆኑ የሚገባቸው በተለይ ከህዝብ ህልናና መሰረታዊ መብት ጋር ተያያዥ የሆኑ ጉዳዮች ከመፈጸም ይልቅ በስምምነቱ ላይ የሌሉ ነገሮች በተናጠል እንዲወሰኑ እየተደረገ ውሳኔዎቹም በኃይል ትግራይ ላይ እንዲጫኑ በማድረግ በህዝብ ላይ ጎጆ ተግባር ተጭነዋል ብለዋል። የትግራይ ህዝብ እስካሁን ባለው ሁኔታ በህዝብ የተመረጠ መንግስት ይኖረው ነበር ያለው መግለጫው፣ የኢትዮጵያ መንግስት ግን በስምምነቱ አፈጻጸም ላይ የተሳሳተ አካሄድና ትርምስን የሚጋብዝ መንገድ በመከተሉ ምክንያት ያ ሊሳካ አልቻለም ብለዋል። በተለይ አሁን ባለንበት ወቅት በስምነቱ ላይ የተደነገጉ ነጥቦች በግላጭ ከመጣስ አልፎ ጭራሽ አዳዲስ ጥሰቶችንም በኢትዮጵያ መንግስት ሲፈጸሙ በግላጭ እያየን ነው ያለው መግለጫው፣ በተለይ በስምነቱ አንቀጽ ሶስት ላይ የሚገኘውና አንዱ በሌላው ፈራሚ ላይ በቀጣዩም በተዘዋዋሪ አሉታዊ ፕሮፓጋንዳ ወይም ጥቃት ሊፈጽም አይገባም የሚለውን አንዱ የሌላውን ስብዕና የሚያጠልሽ አሉታዊ ፕሮፓጋንዳ በስምምነቱ የተከለከለ ቢሆንም የፌዴራል መንግስት ይህን አንቀጽ ጥሶ በርካታ መዋዕለ ንዋይ አፍስሶ የጥላቻ ፕሮፓጋንዳ በኛ ላይ ከከፈተ ውሎ አጥረዋል ይላል የህወሓት መግለጫ። እንዲህ እንዲህ እያለ በኢትዮጵያ መንግስት በኩል ተፈጸሙ ያላቸው በርካታ ህጸጾች የዘረዘረው የህወሓት መግለጫ የዛሬው የጠቅላይ ሚኒስትሩን በኢሜይል መሪ ምረጡ የሚለውን በተመለከተ በቀጥታ ምላሽ ወደ ሰጠበት አንቀጽ ስናልፍ የሚከተለውን ነጥብ እናገኛለን። በፕሪቶሪያ ስምምነት አንቀጽ አስር ንኡስ ቁጥር 1 በትግራይ የሚቋቋመው ጊዜ አስተዳደር በህወሓትና በፌዴራል መንግስት ይቋቋማል ይላል እንጂ የኢትዮጵያ መንግስት በተናጠል በሚወስነው ውሳኔ አይቋቋምም። ይህ ስምምነቱ የስምምነቱን አንቀጽ በግላጭ የጣሰ ነው ይላል መግለጫው። በህወሀትና በፌዴራል መንግስት ኃላፊዎች መካከል ከዚህ በፊት በተደረጉ ውይይቶች በህወሀት በኩል የጊዜያዊ አስተዳደሩ ፕሬዚደንት እንዲቀየር ጥያቄ ቀርቦ ጥያቄውም ከብዙ ውይይት በኋላ ተቀባይነት አግኝቶ ጀነራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር ፕሬዚደንት እንዲሆኑ የጋራ ስምምነት መደረሱን ይፋ ያደረገው የዛሬው የህወሀት መግለጫ ይህ የተስማማንበት ውሳኔ ባልተጠበቀ ሁኔታ ወደ ጎን በማድረግ ዛሬ በጠቅላይ ሚኒስትሩ ቢሮ በኩል ይፋ የተደረገው የፕሬዚደንቱ የጥቆማ ጥሪ የፕሪቶሪያ ስምምነት የሚጥስ የጠቅላይ ሚኒስትሩ የተናጠል ውሳኔ በመሆኑ አንቀበለውም ብለዋል ህወሀት በመግለጫው። መግለጫው በመጨረሻም ህወሀት ዛሬም ነገም ፍላጎቱ ሰላም እንደሆነ በማብራራት በኢትዮጵያ መንግስት በኩል ግን ወደ ግጭት እንድንገባ የሚያደርጉ ብዙ ተገቢነት የጎደላቸው ድርጊቶች እየተፈጸሙ ነው በማለት ከእነዚህም ድርጊቶች ከፕሪቶሪያ ስምምነት ጋር ብቻ ሳይሆን ከዓለም አቀፍ ሕግም ጋር የሚቃረኑ ተግባራት ይፈጸማሉ በማለት ፌዴራል መንግስቱን ይከሳል። ከእነዚህ ነጥቦች አንዱ ነዳጅን የመሳሰሉ ለሕዝቡ የዕለት ተዕለት ኑሮው ወሳኝ የሆኑ ሸቀጦች ወደ ክልሉ እንዳይገቡ በማድረግ በንጹሐን ዜጎች ሕይወት ላይ ቁማር እየተሰራ ነው ይላል የህወሓት መግለጫ።